ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ገጽ የሚተላለፍላችሁ የብስራት የመረጃ ሰዓታችን እንሆ ሰዓቱን ጠብቀው ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ እንዲሁም ባልደረባዬ ሰላማዊ ነጋሴ አብረናችሁ ቆይታ እናደርጋለን። ከሀገር ውስጥና ከባህር ማዶ የምንነግራችሁ መረጃዎች ይኖርናል። በቅድሚያም የሀገር ውስጥ መረጃ እናስቀድማለን። ከፍቼ አዲስ አበባ የሚሰሩ ተሽከርካሪዎች በነዳጅ እጦት ምክንያት ስራ ለማቆም ተገደናል ሲሉ ቅሬታቸውን አቅርበዋል። ከፍቻ አዲስ አበባ የህዝብ ማመላለሻ ትራንስፖርት የሚሰጡ ተሽከርካሪዎች በነዳጅ እጦት ምክንያት አገልግሎት ሊያቆሙ በመገደዳቸው ተገልጋዮች ለእንግልት መዳረጋቸውን ለብስራት ሬዲዮም ተናግረዋል። በዚህም የትራንስፖርት ጠቀሜታው ማህበረሰብ ለእንግልት መዳረጉን ቅሬታ አቅራቢዎች ተናግረዋል። አሽከርካሪዎች በበኩላቸው ትላንት ነዳጅ ለመቅዳት ቢሞክሩም ማደያ ላይ ያልቋል የሚል ምላሽ ተሰጥቷቸው በዚህም መንቀሳቀስ አለመቻላቸውን ገልጸዋል። የተወሰኑ አሽከርካሪዎች ከህገወጥ የነዳጅ ቸርቻሪዎች ላይ አንድ ሌትር ናፍጣ በሁለት መቶ ብር ገዝተው ወደ ስራ መሰማራታቸውን ብስራት ሰምተዋል። የሰሜን ሸዋ ዞን ንግድ ጽፈት ቤት ኃላፊ አቶ ደረጀ ሰማ እንደገለጹት የነዳጅ እጥረቱ በዋነኝነት በሐምሌ ወር ይጨምራል በሚል ስጋት አንዳንድ ማደያዎች ከህግ ውጪ ነዳጅን ለተሽከርካሪዎች በጀሪካን በመሸጥ እንዲሁም ትስስር ላላቸው ነጋዴዎች በመሸጥ የነዳጅ እጥረቱ እንዲከሰትም አድርጓል። ለዚህም በዋነኛነት አንዳንድ የአስተዳደር የጸጥታ አካላት የንግዱ ማህበረሰብና የትላልቅ ማሽነሪ ተሽከርካሪ ባለቤቶች ከማደያዎች ጋር ያላቸውን የጥቅም ትስስር ለነዳጅ እጥረቱ በር መክፈቱንም ገልጿል። በተጨማሪም በዞኑ ካሉት 11 ማደያዎች መካከል በጉበራ ጉራቻ፣ በኩጡሪ፣ በጫንጮ አሌልቱ መናሃሪያዎች ላይ ቅጣት መጣሉን በመጥቀስ በተለይ የሙከጡሪ ማደያ ተደጋጋሚ የህግ ጥሰት በመፈጸሙ አስተማሪ ቅጣት እንደሚጠብቀው ነግረውናል። በነዳጅ እጥረት ምክንያት በትራንስፖርት ዋጋ ላይ ጭማሪ ያደረጉ ህገወጥ አሽከርካሪዎች ላይ አስተማሪ ቅጣት በመስጠት ከማደያ ጣቢያ ያለውን ነዳጅ በተገቢው በማካፈል የትራንስፖርቱን ፍሰት ማስተካከል መቻሉን ብስራት ሬዲዮም ሰምቷል። በህገ ወጥ የነዳጅ ግብይት የተሰማሩ ስድስት ነጋዴዎችም ያጠራቀሙት ነዳጅ ውርስ ሆኖ ለተጠቃሚዎች እንደሚከፋፈል ተነግሯል ስትል ኤደን ሽመልስ ዘግባለች። የህዝብና የመንግስትን ጥቅም መሰረት አድርገው ከተፈጸሙ ወንጀሎች ከ53 ሚሊዮን ብር በላይ ተመላሽ ማድረጉን የጉራጌ ዞን ፍትህ መምሪያ አስታወቀም። የጉራጌ ዞን ፍትህ መምሪያ ሊጠናቀቅ የሳምንት ዕድሜ እየቀረው የ2017 በጀት ዓመት ላይ የህዝብና የመንግስትን ጥቅም በማስመልከት ከተፈጸሙ ወንጀሎች መካከል ሀብት በተሳካ ሁኔታ ተመላሽ ማድረጉን አስታውቋል። የፍትህ መምሪያው የህዝብና የመንግስትን ጥቅም መሰረት አድርገው በተፈጸሙ ወንጀሎች ከወረዳ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ባደረገው የፍትሐ ብሔር ክስ ክርክር 15354497 ብር ገቢ ማድረግ የቻለ ሲሆን በድርድር ደግሞ 38551400 ብር፣ በድምሩ 53905897 ብር ገቢ ለማድረግ መቻሉን የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰበልጋ ለብስራት ሬዲዮም ተናግረዋል። ኃላፊው አክላውን በሙስና ነክ ወንጀሎች ከሙስና ጋር በማጣመር በቀረቡ የፍታብሔር ክሶች አፈጻጸም በክስ 95265 ብር በምርመራ ሂደት ደግሞ 64631 ብር በድምሮ 14596297 ብር ገቢ ማድረግ ተችሏል ብለዋል። ከዚህ በተጨማሪ በታክስና ኢኮኖሚ ነክ ወንጀሎች ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት በህገወጥ መንገድ ሲጓጓዙ የነበሩ ከ6.9 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ንብረቶች ለመንግስት ገቢ ተደርጓል ሲሉ የገለጹት አቶ ኤልያስ ውዝፍ የታክስ ዕዳ ከነበረባቸው ታክስ ከፊያዎች ከገቢዎች መምሪያ ጋር በመቀናጀት በድርድር ከ8.1 ሚሊዮን ብር በላይ ገቢ ማድረግ መቻሉንም ጨምረው ለብስራት ሬዲዮ ተናግረዋል ስትል ሰብል አበበ ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ካለም አቀፍ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። ኢራን የተኩስ አቁም ስምምነት በመጣሷ ከባድ ምላሽ ይጠብቃታል ስትል እስራኤል አስጠንቅቃለች። የእስራኤል መከላከያ ሚኒስትር ኢስራኤል ካትስ ባወጡት የእስራኤል የመከላከያ ሰራዊት ኢራን የተኩስ አቁም በመጣሷ በቴሄራን እምብርት ላይ ባሉ የአገዛዙ ኢላማዎች ላይ ከፍተኛ ጥቃት በመሰንዘር በኃይል ምላሽ እንዲሰጥ ትእዛዝም ሰጥቷል። የኢራን የውጭ ጉዳይ ሚኒስትር ጥቃት የሚቆመው እስራኤል ተመሳሳይ እርምጃ ከወሰደች ብቻ እንደሆነ ቀደም ብሎ ተናግረዋል። የእስራኤል ጦር ከኢራን የተወነጨፉ ሚሳኤሎችን ለይቻለው ሲል በዛሬው ዕለት አስታውቋል። የአየር መከላከያ ዘዴዎች ስጋቱን ለመጥለፍ እየሰሩ ሲሆን፣ ሰዎች ወደ መጠለያ ገብተው እንዲቆዩ እየነገራቸው ይገኛል። የእስራኤል መከላከያ ኃይል አይዲኤፍ ዋና አዛዥ ወታደራዊው ኃይላችን ለኢራን ድርጊት ከባድ ጥሰት በማለት የኃይል ምላሽ ይሰጣልን ብሏል ኢያል ዛሚር እንደተናገሩት በኢራን መንግስት የተካሄደውን የተኩስ አቁም ከፍተኛ ጥሰት ተከትሎ በኃይል ምላሽ እንሰጣለን ሲሉ በኤክስ ገጻቸው ላይ ባወጡት መግለጫም ገልጿል። የኢራን መንግስት ሚዲያ ከተኩስ አቁም በኋላ በእስራኤል ላይ ሚሳይል ተኮሰች የሚለውን ውንጀላ አስተባብሏል። የኢራን ታጣቂ ኃይሎች ለጠላት ጭካኔ፣ አሳፋሪና አርአያነት ያለው ምላሽ መስጠቷን የገለጸችው ኢራን ትላንት ምሽት በኳታር በሚገኘው የአሜሪካ ጦር ሰፈር ላይ በደረሰ ጥቃትና ጎ ሲቀድ እስራኤል በሚሳይል መመታቷን አስታውቃለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ቴህራን በግዛቷ ላይ ለደረሰው ጥቃት ተመጣጣኝና በጊዜ ምላሽ ተሰርታለች ያለ ሲሆን ጠላትን በግዳጅ እንዲጸጸትና ሽንፈትን እንዲቀበል አድርጓል ብለዋል። እስራኤልና አሜሪካ በኢራን ላይ የነበራቸውን የጦርነት ዓላማ ማሳካት አልቻሉም ተባለም። በቴህራን የመካከለኛ ምስራቅ ስትራቴጂክ ጥናት ማዕከል ተመራማሪ የሆኑት አባስ አስላኔ እንዳሉት እስራኤል በጋዛና ሊባኖስ የተኩስ አቁም ስምምነቶች ለማድረግ በምትወስንበት ጊዜ ጥሩ ታሪክ ስለሌላት ኢራን ወደ ተኩስ አቁም እየተቃረበች ያለችው በጥንቃቄ ነው። ለዚያም ነው ቴህራን ጠንቃቃ የምትሆነውና ባለስልጣናቱም በይፋ ለማረጋገጥ በፍጥነት ወደፊቱ አልወጡም። በጊዜ ሂደት ምንም ጥሰት ከሌለ ኢራን የተኩስ አቁም ስምምነትን የምታከብር ይመስለኛል ሲሉ ለአልጀዚራም ተናግረዋል። አስላኒ ይህ በኢራንና በእስራኤል በአጋሯ ዩናይትድ ስቴትስ መካከል የተደረገ ጦርነት መሆኑን ገልጸው ሁለቱማ አጋሮች ገባቸውን የኢራን የኒውክሌር መርሃ ግብር ማፍረስና በኢራን ውስጥ የአገዛዝ ለውጥ በማምጣት ያልተሳካ ጦርነት ነው ብለዋል። በኢራን የኒውክሌር መስሪያ ቤቶች ላይ ጉዳት መድረሱን አይተናል። ነገር ግን የሀገሪቱ የኒውክሌር መርሃ ግብር በእነዚህ መገልገያዎችና መሳሪያዎች ላይ ብቻ አይደለም። ኢራን የኒውክሌር ቁሳቁሶቿን ወደ አስተማማኝ ቦታ አዘዋውራለች፣ እውቀቷም ያልተነከረው በማለት እስራኤል እንደመታችው የኢራን የሚሳይል አቅምም አልጠፋም ሲሉ ተደምጠዋል። አስላኒ የኒውክሌር ድርድር በቀጠለበት ወቅት ዩናይትድ ስቴትስና እስራኤል ኢራንን ስላጠቁ ትርጉም ያለው ከአሜሪካ ጋር የሚደረገው ድርድር በአጭር ጊዜ ውስጥ ሊከናወን አይችልም ብለዋል። ሁሉም ሀገራት በግጭቱ ድል እንደተጎናጸፉ እየተናገሩም ይገኛል። ሁለቱም ወገኖች የተኩስ አቁሙን የሚያከብሩበት ምክንያት አላቸው። እስራኤል ኦፕሬሽን ራይዚንግ ላዩን ብላ የሰየመችውን የዘመቻውን ስኬት በተመለከተ ስትናገር የኢራንን ኒውክለርና ወታደራዊ አቅም በእጅጉም ጎድቷል። ከፍተኛ የጦር ባለስልጣናትንና ሳይንቲስቶችን ገድሎ አልትላለችም። ከዚህ በተጨማሪም በርካታ የአሜሪካ ፕሬዝዳንቶች ለማድረግ ፈቃደኛ ያልነበሩትን ጥቃት እንዲፈጽሙ ትራምፕን ማሳመን ችላለች። የተኩስ አቁም ስምምነቱ ለሁለት ዓመታት ያህል ከቆየ ጦርነት በኋላ በተዳከሙት እስራኤላውያን ላይ የሚደርሰው ጫና ከፍተኛ ነው። ለኢራን በአስር ሺዎች የሚቆጠሩ ሰዎች በተፈናቀሉበት የማያቋርጥ የቦምብ ጥቃት ውስጥ ለነበረ ህዝብ እፎይታ ነው። አሁን ላይ የወደሙት አንዳንድ የመሰረተ ልማት አውታሮችን ጨምሮ ከባድ ኢኮኖሚ ቀውስ ውስጥ የሚጥላት ሲሆን በዓለም አቀፍ ደረጃ ከፍተኛ ማዕቀብ የተጣለባት በመሆኑ ረጅም መንገድ ይጠብቃታል። የተከበራችሁ ተመልካቾቻችን የብስራት የመረጃ ሰዓታችን ይህን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ እንዲሁም ባልደረባዬ ሰላማዊ ነጋሴ አብረናችሁ ቆይታ አደረገን። ሰላም